ቤተሰብ ይሄው እንደዚህ ያማረ ክሮሰን ሆኗል ማለት ነው። በጣም ነው እንዴት እንደሚያምር ማለት ነው። አሪፍ ነው የሆነው ከመጠብቀው በላይ ነው የሆነልኝ። በጣም ደስ ይላል። የምር ወድጀዋለሁ ማለት ነው። እንደዚህ ስለሆነልኝ በጣም ነው ደስ ያለኝ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና እየተከበራችሁ የሳደ ፋሚሊ ቤተሰቦች እንደት ናችሁ? ደህና ናቸው ይንዳሀኝ። አልሀምዱሊላህ ዛሬ እንግዲህም በአዲስ ቪዲዮ መጥቻለሁ ማለት ነው። የዛሬ አዲስ ቪዲዮ እንግዲህ ክሮሰን በጂቡን እና ውዝጋ ማትሪያኖችን በሙሉ አዘጋጀቻለሁ ማለት ነው። ዱቄት አለኝ ሁለት ኩባያ ተገማሽ ነው። እዚጋ ደግሞ ዝብዳ ነው፣ አቅልጭ ነው ያዘጋጀውት። እዚጋ ደግሞ ካሜራ ነው። እዚጋ ደግሞ ፒንክ ፓውደር እዝጋ ምልህ። እዚጋ ደግሞ ወተት አለኝ እዝጋ ሮብ አለኝ። ያሮብ ለአጅናም አሪፍ ነው፣ ያለሰልሳል ጥሩ ነው። እዚጋ ደግሞ ጅቡን ኮባ አለኝ እንዲሁም ደግሞ ጅቡን ክራፍ አለኝ ማለት ነው። ጅቡን ክራፍ ወይም ደግሞ ጅቡን ከሬ ማለትም እንችላለን። እዚህ ጋር እንግዲህ በመጀመሪያ ጊዜ የማቦካበት እቃ ያስፈልገኛል። አንድ ብርጭቆ ነው ይሄ ያረኩት ማለት ነው ወተት። አንድ አርግ ያለው ወተቱ ግን ትንሽ ለብ ያለ ነው። በመቀጠል ትንሽ የጨው ነው ያደረኩት። እዚጋ ሁለት ማንኪያ ስኳር እዚጋ ደግሞ ካሜራ ነው የተጠቀምኩት። እስከ ደግሞ ዝብዳ ወይም ደግሞ ዘይት መጠቀም ትችላላችሁ። ዝብዳ ካላችሁ ዝብዳ ብትጠቀሙ አሪፍ ነው። ዝብዳ የመለስለስ ባህሪ አለው። የአጅና ስንሰራ እንደዚህ ያለሰልሳል። በጣም ነው የሚያለሰልሰው ማለት ነው። እንደዚህ አድርጌ በእንቁላሉ መምቻ በደንብ አድርጌ አዋህደዋለሁ ማለት ነው። ካዋርኩት እንግዲህን ያዘጋጀሁትን ዱቄት ነው የማደርገው። እናንተ እንደ ቤታችሁ መጠን ነው የምትጠቀሙት። ያው እኔ ብዙ ስላልሆን በትንሽ ነው ያደረኩት ማለት ነው። እዚህ ጋር እንግዲህ ቤኪንግ ፓውደር ጨመርኩ ማለት ነው። በመቀጠል እዚህ ጋር ሮብ አደረኩ። እንደዚህ ሮብ አደረኩ ማለት ነው። ሮብ ያው አሪፍ ነው እንትን ይላል የሆነ ያለሰልሳል። አጅና እንዴት ስናወቃ ያለሰልሳል። በጣም የሚያልሰልሰው እዚ ጋ ደግሞ ጅቡን ኩብ አለ። ጅቡን ኩብም ተጠቅም ያለሁ ማለት ነው። ጅቡን ኩብም አሪፍ ነው። እንደዚሁ ሁለት ማንኪያ ነው የተጠቀምኩት። እንደዚህ አሪፍ ነው ማለት ነው። ይሄ ጅቡን ኬሪ ነው። በመቀጠልም ጅቡን ኬሪም ተጠቅሚያለሁ ማለት ነው። አንድ እቃ እንደዚህ አድርገን ቀስ ብለን እናወከዋለን ማለት ነው። በጣም አሪፍ ነው። ትወዱታላችሁ። ጥሩ ነው። ንሰናበካ ግን አንድ ጊዜ የምንፈልገውን ወተት ወይም ውሃ ማድረግ የለብንም። ምክንያቱም እንትን እንዳይቀጥምብን። ይኸው እንደዚህ አሪፍ ሆኖልኛል ማለት ነው። ይኸው በደንብ አድርጌ ነው ያሸሁት። አይን እንደዚህ ካደረግኩ በኋላ እከር ነውና አስቀምጠዋለሁ ማለት ነው። እንደዚህ ካደረግኩ በኋላ ከድኜ አስቀምጠዋለሁኝ። አሪፍ ነው የሆነው በመቀጠል እንግዲህ፣ እንዚጋ አጅሬን ከሊኝ አስቀምጫለሁኝ የሚያስፈልገኝን እዝህ ለክሮሰኑ አዘጋጅቻለሁ ማለት ነው። እዚጋ ደግሞ ይሄ የሰላጣ ጂቡን ነው ይሄ ማለት ነው። እዚጋ ጂቡን ኬሪ ንአና ያብስ። እዚጋ ደግሞ ለብና ነው ያዘጋጁት እንግዲህ እንደዚህ ይሄንን ከላይ ያለው ወረቀቱን ካነሳው በኋላ እጋ ይህንን ይሄንን በደንብ እንትነለዋለሁ ፍርስ ፍርስ አደርገዋለሁ ማለት ነው። በመቀጠል ይሄው እዚህ ቅድም እያሳየኋችሁ ጅቡኖሱን እንደዚህ ፎረፉተዋለሁ ማለት ነው። ያው ግን ብናጥበው ጥሩ ነው ማለት እንትን ጫውማ ስላለው እንጠበው። እዚጋ ደግሞ ምን አና ያብስ ነው የተጠቀምኩት። እዚህ ደግሞ ለብና ነው። ለብና አሪፍ ነው። በጣም ነው የሚጠፍጠው። የሁለት እንት ነው ያደረገው ሁለት ማንኪያን ያድረግ። ከዛ በኋላ እንደዚህ እናዋህደዋለን ማለት ነው። እንደዚህ በደንብ አድርገን እናቀላቀለዋለን፣ ሁሉም እንዲዳረስልን ስለምንፈልግ ሁሉም እንዲዳረስ እናደርገዋለን ማለት ነው። እንደዚህ ይሄው እንደዚህ ሆኖልኛል ማለት ነው። አሪፍ ነው። በመቀጠል እንግዲህ አጅናይ ይሄው እንደዚህ ቡክት ብሎልኛል። አሪፍ ሆኖ ነው ቡክት እያለልኝ፣ የምር በጣም አሪፍ ነው ማለት ነው። በመቀጠል እዚ ጋ የምዳመጥበት ላይ ዱቄትን እንደዚህ ነስነስ አደርግና አጅናይን አምጥቼ እዳምጠዋለሁ ማለት ነው። አሁን በ የሚያስፈልገኝን ቀንሽ ነው የምዳምጠው። ሁሉን ማዕድጋ ካደረግኩት ጥሩ አይመጣልኝም። እንደዚህ ቀነስ አድርጌ ዳምጠዋለሁ ማለት ነው። እንደዚህ ቀስ ብዬ እንትንለዋለሁ። በነገራችን ላይ ማለት ነው የሆነ ነገር መጠይቃችሁ እኔ ይሄ መዳመጫ ምንም አይበረክትልኝም። ለምን እንደሆነ አለቅም እንትኑ ማለት ነው ይሄ ከስር ያለው በቃ ምንም አይበረክትም። እንደዛ ድሬ እያገለባበኩኝ እዳምጣዋለሁ። ያው መወፈርም የለበትም በጣም ስስትም ማለት የለበትም። መካከለኛ ነው መሆን ያለበት። በጣም ሲወፍርም ጥሩ ቅርጽ ይዞልን አይወጣም። ይህም እንደዚህ ከዳማኩ በኋላ የው እዚህ ያዘጋጀሁትን ጅቡን ሁሉንም እንደዚህ አድርጌ ቀስ እያልኩኝ አደርጋለሁ ማለት ነው። ዙሪያውን ያው ጂቡን እንትኑ ብቻ ማድርገን መስራት እንችላለን። ጂቡን ኬሪውን አድርገን እሱንም ብቻ መስራት እንችላለን። በጂቡን ክራፍን መስራት እንችላለን። በቸኮላትን መስራት እንችላለን። እኛ በምንፈልገው አይነት መስራት እንችላለን። ያው እንደዚህ እንጠቀልለዋለን ማለት ነው። ሳብ ሳብ እያደረግን ያው እንደዚህ ቅርጽ እንዲያመጣለን ማለት ነው ሳብሳብ እያደረግን እንጠቀልለዋለን ማለት ነው። ይህ አሪፍ ሆኖልኛል፣ ማለት ጥሩ ሆኖ የተጠቀለለልኝም። እዚጋ እንግዲህን እንቁላል አስኳልና ወተት ትንሽ ነው እያደረኩት፣ ወተት አሪፍ ነው። ይህ እንግዲህን እንደዛ አድርጌ በደንብ አቀላቅለዋለሁኝ። በደንብ አድርጌ ወተቱና እንቁላሉ አንድ እንትን እስከሚሆንልኝ ድረስ ይህዚ ጋ አጅ ላይ እንግዲህ ጨርሽ እንደዚህ ሆኑልኛል ማለት ነው። የተረፈኝ ደግሞ ልክ እንደ ሰሙን ጠቅልሌ አስቀምጫቸዋለሁ ማለት ነው። ይኸው እንደዚህ ለብቻቸው ይህ አሪፍ ሆኑልኛል። እንደዚህ ያዘጋጀሁትን እንቁላል እንግዲህ እንደዚህ ከላይ ቀስ ብዬ እቀባዋለሁ ማለት ነው። ያው እንደዚህ አሪፍ ነው። ያው ለእኔ እየጠቀመኝን ለእናንተም ይጠቅማል ብዬ ነው የማካፈላችሁ። እኔ ስለወደድኩት አሪፍ ስለሆነ ለዛ ነው። ያው እናንተም እንደምትወዱት ተስፋለኝ። ያው እንደዚህ እንግዲህ ከላይ ከፈለጋችሁ ሀፓስወርድ መቀባት ትችላላችሁ። እንደዚህ ያማረ ሆኖ ወቶልኛል። ይህንን የመሰለ ክሮሶን ሆኖልኛል ማለት ነው። አሪፍ ነው ይሄ። ከላይ ደግሞ የቀባሁት ዝብዳና ዝብዳና ናና ያብስ ነው። ስለምተከታተሉኝ ስለምታበረታቱኝ፣ ከልብ ከልብ ነው የማመሰግነው። ይህን የመሰለ እንግዲህ ክሮሶን ሆኖልኛል ማለት ነው። ከልብ አመሰግናለሁ። በያላችሁበት አለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። የምር እንደዚህ አሪፍ ሆኖ ነው የወጣልኝ ማለት ነው። በጣም ትወዱታላችሁ። እኔንም ስለምታበረታቶኝ በርሲ ጠንክር የጎበ ስለምትሪ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።